ስለ አርሰናል ጉዳይ ነው። አርሰናል እንግዲህ ባለፉት ቀናት እንግዲህ የአርሰናል ቦርድና ሚኬል አርቴታ ቅሬታ ውስጥ እንደነበሩ ይታወቃል። ይህም እንግዲህ ቅሬታ ስንል እንግዲህ የተለያዩ ሀሳቦች ላይ ነበሩ ማለትም የአርሰናል ቦርድ ማስፈረም የሚፈልገው ተጫዋች አለ። ሚኬል አርቴታ ደግሞ በአንጻሩ ማስፈረም የሚፈልገው ተጫዋች አለ። በፊት ምስሉ ጋር ተያይዘው እንግዲህ ብዙ ዝግብ ውስጥ እንደነበሩ ይታወቃል። አርሰናሎች በዚህ ዓመት በተለይ በሃቨርት የተመሩ እንደዚህ ደግሞ ሃቨርት በሚጎዳበት አጋጣሚ ጂሰስ ነበር። ጂሰስም ድጋሚ ሲጓድ ደግሞ ሚኬል አርቴታ በሌላኛው አማራጭ መሃል ሜዳ ተጫዋች የነበረውን ሚኬል ሜሪኖን በዘጠኝ ቁጥር አጥቂነት አሰልፎ ሲያጫውትም እንደነበር ይታወሳልና አሁን ላይ ደግሞ በክረምቱን ችግር ለመፍታት የአርሰናል ዋነኛ ችግር የሆነውን የዘጠኝ ቁጥር አጥቂን ችግር መፍታት እንግዲህ ሚኬል አርቴታ ማስፈረም የሚፈልገው ቤንጃሚን ሴስኮን ነው ከአርቢ ሌቪስ እንደዚህ ደግሞ የአርሰናል ቦርዶች ደግሞ ቪክተር ዮኮሬሽን ማስፈረም ይፈልጋሉ። ከስፖርት እንግሊዝ በን ይህ እንግዲህ ከቁጥር አንጻር ካይን በእርግጥ ቪክተር ዮኮሬሽን የተሻለ ቁጥር አለው። ነገር ግን አርቴታ የሚፈልገው ከእርሱ ፍልስፍና ጋር የሚሄደው ተጫዋች የእሱን ዘጠኝ ቁጥር አርቴታ የሚያስበውን ዘጠኝ ቁጥር አሁን ላይ አርሰናል ጎድሎታል ብሎ የሚያስበው ዘጠኝ ቁጥር ችግር ይፈታልኛል ብሎ ያሰበው ቤንጃሚን ሴስኮን ሁለቱን ደግሞ ማስፈረም አይችሉም። ስለዚህ ጨዋካ ቦርዱ ደግሞ እንዲፈርም የሚፈልገው ደግሞ ቪክቶር ኦኮሬሽ ነው። ስለዚህ በዚህ ምክንያት እንግዲህ ውዝግብ ውስጥ ነበሩ። አሁን ላይ ግን ሚኬል አርቴታ የቦርዱን ውሳኔ እንዳሸነፈና ስለዚህ አሁን ላይ ቤንጃሚን ሴስኮን አርሰናል ማነጋገር እንደጀመረ መረጃዎች ሲወጡ ይገኛሉ። ስለዚህ የእሱ ሀሳብ የበላይነት እንዳገኘና በዚህም እንግዲህ ቤንጃሚን ሴስኮ በቀጣይ እንግዲህ ምናልባት ከአርቢ ለጁስ ጋር በዋጋ ተደራድረው ወደ አርሰናል ለማምጣት እንግዲህ አንድ ስቴፕ ከፍ ብሎ እንደ የተራመዱ እንደሚገኙ መረጃዎች ሲወጡ ይገኛሉ። ምናልባትም ቤንጃሚን ሴስኮ በቀጣይ በአርሰናል ቤት እንግዲህ የምንመለከተው ከሚችላቸው ጥሮች መካከል አንደኛው እንደሆነ መረጃዎች ሲወጡ ይገኛሉ። ሌላኛው የአሰልጣኝ ሹመት እናንሳ። ኤሲ ሚላን እንግዲህ አዲስ አሰልጣኝ ሾመዋል። ምክንያቱ ደግሞ ከሰርጂዮ ኮንሳኦ ጋር መለያየታቸው የሚታወስ ነበር። የ55 ዓመት አሰልጣኝ ሰርጂዮ ካንሲዮ ከአምስት ወራት ኃላፊነት ቆይታ በኋላ ነው ከስራቸው የተሰናበቱት። እንደሚታወቀው አሰልጣኙ ከወራት በፊት በስድስት ወራት ቆይታ በኋላ የተሰናበቱት አሰልጣኝ ፓውሎ ፎንሴካ ሚላን ተክቶ ነበር። ወደ ወደ ኤሲ ሚላን መሄድ የቻሉት ከዛ በኋላ ግን ኤሲ ሚላን ቤጥሉ የሚባል ቆይታዎችን አላሳልፉም ኮንሳው። በዚህ ምክንያት እንግዲህ በተለይ ኤሲ ሚላን በቦሎኛ ተሸንፎ የኮፓ ጣሊያ ዋንጫን ማጣቱ የሚታወስ ነበር። ሚላን ያለ ዋንጫ ማሳለፉ አመቱን ለአሰልጣኞች ስንብት ዋና ምክንያት ነው ተብሎ ሲወሳ ነበር። ስለዚህ አሰልጣኝ አዲስ አሰልጣኝ ሾመዋል ማሲሚላ ነው አሌግሪን እንግዲህ አዲስ አሰልጣኝ አድርገው እንደሾሙ መረጃዎች እየወጡ ነው የሚገኙት። ስለዚህ አሰልጣኝ ማስሚላን አሌግሪ በቀጣይ ከኤስ ሚላን ጋር ቆይታዎችን ያደርጋል እንደ አዲስ አሰልጣኝ ሆኖም እንደተሾሙ ፋብሪዞ ሮማኖ ይዘው የወጣ መረጃ እያመለክታል። አርሰናል እንግዲህ ተጫዋቹን ውሉን ለማራዘም እንደተቃረበ መረጃዎች ወጡ ይገኛሉ። ይሄም እንግዲህ ብራዚል ብራዚላዊ የተከላካይ ስፍራ ተጫዋች ጋብሪኤል ማጋሌሽ ኮንትራት ነው የሚወደው። ጋብሪኤል ማጋሌሽ እንግዲህ በአርሰናል ቤት የሚያቆየው እስከ ሁለት ሺህ ሃያ ሰባት የሚያበቃ ኮንትራት እንደሚፈርም ነው የተነገረው ስለዚህ፣ በቀጣይም እንግዲህ እስከ ሁለት ዓመት ከዚህ ጀምሮ እስከ ሁለት ዓመት የሚቆይ ኮንትራት ይኖራል ተብሎ ነው የሚጠበቀው። ከአምስት ዓመት በፊት ነበር ከሊል መድፈኞችን ተቀላቀለው ጋብሪኤል ማጋሌሽ ለአርሰናል እንግዲህ ሁለት መቶ አስር ጨዋታዎችን ተሰልፎ መጫወት ችሏል። ሀያ ጎሎችን አስቆጥሯል። በተለይ ይህ ከአንዳንድ ክለቦች ከዘጠኝ ቁጥር አጥቂዎች ከሚያስቆጥር ቁጥር በላይ ነው። ሀያ ጎሎች በተለይ አርሰናል በሚቸገርበት ጊዜ ግቦች የሚያስቆጥር ተጫዋች እንደሆነ ይታወቃል። በተለይ አርሰናል በዘጠኝ ቁጥር አጥቂ ሲቸገር እንግዲህ ከኋላ የተነሱ ግብ የሚያስቆጥሩት ተጫዋቾች መካከል አንደኛው ጋብሪኤል ማጋሌሽ እንደሆነ ይታወቃል። እና አሁን ላይ ሁለት ዓመት ያህል በቀጣይ አርሰናል ቤት ይቆያል ተብሎ ነው የሚጠበቀው። ምርጡ ተከላካይ ተብሎ ነው የሚጠራው በሚኬል አርቴታ ጋብሪኤል ማጋሌሽ እና ስለዚህ በቀጣይም እንግዲህ በአርሰናል ቤት የሚያቆየው ኮንትራት የሁለት ዓመት ኮንትራት ይኖራል ተብሎ ይጠበቃል የሚፈርም ከሆነ ስለዚህ ዊሊያም ሳሊባም በተለይ ከአርሰናል ጋር አሁንም ንግግር ላይ ነው የሚገኘው ኮንትራቱን ከማራዘም ጋር ተያዩ ስለዚህ ሁለቱ ምርጥ የመሀል ሜዳ ተከላካዮች የመሀል ክፍሉ ተከላካዮች እንግዲህ አርሰናል ቤት የሚቆዩ ከሆነ አርሰናል ምናልባትም በመከላከሉ ረገድ ለሁለት ቀጣይ ሁለት ዓመታት ሳይቸገር የሚቆይበት አጋጣሚ ሊፈጠር የሚችልበት ሁኔታ ሊኖር ይችላል ቼልሲ ተጫዋች ለማስፈርም እንግዲህ አሁን ከስምምነት ላይ እንደደረሰ መረጃዎች ይወጡ ይገኛሉ የምዕራብ ለንደኖ ክለብ ቼልሲ እንግዲህ የ የኢፕስዊች ተጫዋች የሆነውን ሊያም ዴላፒ ለማስፈረም ነው ከስምምነት የደረሰው። እንደሚታወቀው ሊያም ዴላፒ ከኢፕስዊች ታውን ጋር ወደ ታችኛው ሊግ ወደ ቻምፒዮንሽፕ መውረድ የሚታወስ ነው። ስለዚህም እንግዲህ ተጫዋቹ በሁለት ክለቦች በዋነኝነት ሲፈለግ ነበር። በተለይ በማንችስተር ዩናይትድ እና በቼልሲ ሲፈለግ ነበር ይታወሳል። ተጫዋቹ ግን ቼልሲን እንደመረጠ መረጃዎች ወጡ ይገኛሉ። ስለዚህ ምናልባትም በቀጣይ በቼልሲ ቤት ውል ይፈርማል ተብሎ ይጠበቃል። ነገር ግን ተጫዋቹ እንደሚታወቀው ሰላሳ ሚሊዮን ፓውንድ ውል ማፍረሻ አለው ስለ ስለዚህ ቼልሲ ለክለቡም 30 ሚሊዮን ፓውንድ ውል ማፍረሻውን ለመክፈልም ከክለቡም ጋር ጨምሮ ከስምምነት እንደደረሰ ዘ አትሌቲክስ የዘገበው መረጃ ያረጋግጣል። ለሃያ ሁለት ዓመት ተጫዋች እንግዲህ ከግል ጉዳዮች ጋር ተያዘውም ሊያም ዴላፒ ከቼልሲ ጋር እንግዲህ በስታንፎርድ ብሪጅ በሚያደርገው ቆይታ እንግዲህ በግል ጉዳዮችም ከስምምነት እንደደረሰ መረጃዎች ወጡ ይገኛሉ። ስለዚህ በቀጣይ ዓመት እንግዲህ ሊያም ዴላፒ በቼልሲ ቤት ልንመለከተው እንቻለን። አሁን ላይ ቼልሲ በኋላቸው አጥቂ ተስፋ የሚቆርጡ ይመስላል። በተለይ ኒኮላስ ጃክሰን ተመልክታችሁ ከሆነ በሪያል ቤትስ በተደረገው ጨዋታ ላይ ሁለት ጊዜ ከግብ ጠባቂው ጋር ተገናኝቶ ይሄ መሬትን በድንጋይ መሳት በሚባል ሁኔታ እንግዲህ ጎሎችን እንደሳት ይታወሳልና እሱ ብቻ ሳይሆን በአሜሪቅ የሚባል እንቅስቃሴ ማሳየት አልቻለም፣ ኒኮላስ ጃክሰን በቼልሲ ቤት ባደረገው ቆይታና ስለዚህ ሁነኛ ዘጠኝ ቁጥር አጥቂ የሚያስፈልጋቸው ይመስላል ቼልሲ። በእርግጥ ሊያንዴላፒ ታዲያ በዛ ልክ ቼልሲ በሚፈልገው ልክ ዘጠኝ ቁጥር ፐርፎርም ማድረግ ቻለ የሚለው ሌላኛው ጥያቄ ሆኖ ሳለ ነገር ግን ቼልሲ አሁን ባለበት ችግር ለመፍታት እንግዲህ ሊያንዴላፒ አንደኛ አማራጭ አድርጎ ይዞታል። ስለዚህ ሊያንዴላፒ በቀጣይ አመት በቼልሲ ልንመለከታቸው ሊያስተላልፍ ከሚችል ተጫዋቹ መካከል አንደኛ ነው። ስለዚህ ተጫዋቹ ፊርማውን ካሳረፈ በቀጣይ አመት በቼልሲ ቤት እንመለከተው እንደሚችል መረጃዎች በስፋት እየወጡ ይገኛሉ። ሌላኛ ዝውውር ጉዳዮችን በስፋት ከማንሳታችን በፊት እንግዲህ ስለ ኤፊል ታወር እናንሳ። በፈረንሳይ ፓሪስ የሚገኘው ኤፊል ታወር እንግዲህ በፒኤስጂ ቀለም ነገ እንደሚደምቅ መረጃዎች በስፋት እየወጡ ይገኛሉ። የፓሪሱ ኤፊል ታወር እንግዲህ ነገ በሚደረጉ ሻምፒዮንስ ሊግ ፍጻሜ ጨዋታ ለፒኤስጂ ድጋፍ ለማሳየት እንግዲህ በፈረንሳይ ከተማ በዚህም በፒኤስጂ ቀለም እንግዲህ ደምቆ እንደሚያሽብርቅም እንግዲህ መረጃዎች በስፋት እየወጡ ይገኛሉ። በጨዋታው ወቅት የፒኤስጂ ተጫዋቾች ለማሟሟቅ ወደ ሜዳ ሲገቡ ኤፊልታወር ቀይና ሰማያዊ ቀለም እንደሚያበራ ከፓሪስ የወጣው መረጃ እያመለክታል። በጨዋታው ፒኤስጂ ግብ ባስቆጠረ ቁጥር ኤፊልታወር መብራቱን በማብራት እንደሚታይም በተጨማሪም ከዛሬ ምሽት ጀምሮ ፓሪስ በተለያዩ ቀለሞች፣ በፒኤስጂ ቀለሞች ቀይና ሰማያዊን ይዘው እንደሚደምቅ እንግዲህ መረጃዎች በስፋት ይወጡ ይገኛሉ። እንደሚታወቀው ዋንጫ ወደ ፓሪስ እንዲመጣ ይፈለጋል። ፒኤስጂዎች እንግዲህ ለመጀመሪያ ጊዜ በሻምፒዮንስ ሊግ አሸንፎ ይህን ዋንጫ ወደ ፓሪስ ምድር እንዲያመጡት ይፈለጋልና ከዚህ ጋር ተያዘው እንግዲህ በፈረንሳይ ብዙ አይነት ድምቀት በማድረግ በፈረንሳይ ያሉ ሌሎች ክለቦች ደጋፊ ጭምር እንደሚደግፉ መረጃዎች በስፋት ሲወጡ ነበር። ሌላኛው ደግሞ የፓሪስ ከንቲባ አለመጠራታቸው እንግዲህ እስከ ትላንት በነበሩት ቀናት እንግዲህ መነጋገሪያው እንደነበር ይታወሳልና በተለይ የፓሪሷ ከንቲባ ለምን ያልጠሩ ተብሎ ጥያቄዎች ሲነሱ ነበር። የአውሮፓ እግር ኳስ ማህበርም ለፓሪሷ ከንቲባ ግብዣ አላቀረበም ነበር። እንደዚህ ደግሞ ፒኤስጂዎችም ራሳቸው ግብዣ እንዳላቀርቡ ነበር ሲወራ የነበረው። ምክንያቱ ደግሞ ፒኤስጂዎች እንግዲህ መጫወቻ ስታዲየማቸውን እንግዲህ እንደ አዲስ ሌላ ስታዲየም ሲፈልጉ የነበረው የከተማ ስታዲየም እንግዲህ ፓርክ ዲፍረንስ እንግዲህ እንደተከለከሉ የሚታወስ ነበር። ፒኤስጂ ለመግዛትም ጥያቄ አቅርቦ ነበር። ነገር ግን ይህ የቅርስ ስታዲየም ነው፣ አይሸጥም በሚል እንግዲህ የተከለከሉት በፓሪሳዋ ከንቲባ እንደነበር ይታወሳል። ለዚህም እንግዲህ ለበቀል በሚመስል መልኩ የከተማዋ ከንቲባ ከንቲባ እንዳልተጠራች እንግዲህ መረጃዎች እየወጡ ነበር። ሌሎች ዝውውር መረጃዎችን በቢቢሲ ገጽ ላይ የወጡ መረጃዎችን ለማንሳት እንሞክር። ሊቨርፑል እንግዲህ አሁን ለ28 ዓመቱ ተጫዋች ሉዊስ ዲያዝ እንግዲህ ከሊቨርፑል ጋር እንደሚለያይ ሲጠበቅ ነበር። አሁን ለ ተጫዋቹ በሳውዲ ፕሮሊግ የተፈለገ እንደሚገኝ መረጃዎች ወጡ ይገኛሉ። አልናሲር እንግዲህ የተጫዋቹ ዋነኛ ፈላጊ ሆኖ መጥቷል። ስለዚህ ኮሎምቢያዊን አጥቂ ለማስፈረም እንግዲህ አሁን ላይ ከሊቨርፑል ጋር ንግግር ለማድረግ እንዳሰቡም ከአንፊልድ ሮድ ተጫዋቹንም ወደ አልናሲር ለማስኮለል እንዳሰቡ እና ከሊቨርፑል ጋር እንግዲህ በቀጣይ እንግዲህ ድርድሮች እንደሚያደርጉ ሳብስክሪፕሽን ሪኳርድ የተባለ ድረገጽ የወጣ መረጃ እያመለክታል። ቡንደስሊጋ ክለቦች እንግዲህ አሁንም ተጫዋች ለማስፈረም እያሰቡ ነው የሚገኙት። እነዚህም ባይሮ ሙኒክ ናቸው ሰሙ ነው እንግዲህ አሁን ላይ የሊቨርፑልን ተጫዋች ፍሎራሊን ቪርዝን አሁንም ተስፋ አልቆረጡም። ከሊቨርፑል ጋር እንግዲህ እኩል እንደሚደራደሩ መረጃዎች ወጥ ይገኛል። ተጫዋቹ እንግዲህ በእርግጥ በብዙ ክለቦች ይፈለጋል። ነገር ግን ተጫዋቹ ምርጫ ፍሎራሊን ቪርዝ እንግዲህ ያለ ሁለት ዓመቱ ሊቨርፑል እንደመረጠ ይታወቃልና እስካሁን ድረስ ተስፋ አልቆረጡም። ተጫዋቹን ለማስፈራረም፣ ሐሳቡን ለማስቀየር የተለያዩ ጥረቶችን እያደረጉ እንደሚገኝ መረጃዎች በስፋት እየወጡ ነው የሚገኙት። ስለዚህ ምናልባትም ሞኒክ ተሳክቶላቸው የሊቨርፑልን ተጫዋቹ ምርጫ አሸንፈው ወደ ሞኒክ ማስቀየር ከቻሉ አሁንም ድረስ የታ ተግባራቸውን ጥረት ሁሉ እንደሚሞክሩ ሞኒኮች መረጃዎች በስፋት እየወጡ ይገኛሉ። ሌላኛው መረጃ የሚሆነው ስለ ብሪንትፎርዶች ነው። ብሪንትፎርዶች እንግዲህ አሁን ላይ የ26 ዓመቱን የሊቨርፑልን ግብ ጠባቂ ለማስፈረም አይርላንድ፣ ሪፐብሊክ ኦፍ አይርላንድ ግብ ጠባቂ የሆነውን እንግዲህ ኬለርን ለማስፈረም እንግዲህ የተቻላቸውን እያደረጉ ነው የሚገኙት። ኬለር እንግዲህ በሊቨርፑል ቤት አሊሰን በሚጎዳበት ወቅት እንግዲህ በዚህ ዓመት ጥሩ የሚባል ጊዜ እንዳሳለፈ ይታወቃልና ብሪንትፎርዶችም ግብ ጠባቂውን እንግዲህ ለማስፈረም ሰዎቻቸውን ጥርት እያደርጉ እንደሚገኙ የ26 አመቱ ግብ ጠባቂ ምናልባትም በቀጣይ ዓመት ብሬንትፎርድ ሊንመለከተው የምችልበት አጋጣሚ ኖር እንደሚችል መረጃዎች ይወጡ ይገኛሉ። በዚህም እንግዲህ ወደ 20 ሚሊዮን ፓውንድ የሚወጣ ገንዘብ እንግዲህ ከኬለር ዝውውር እንደሚፈልጉ ይታወቃል። ሊቨርፑል ስለዚህ ብሬንትፎርዶች ምናልባትም ይህን 20 ሚሊዮን ፓውንድ ለሊቨርፑል ማቅረብ የሚችሉ ከሆነ ግብ ጠባቂን ወደ ብሬንትፎርድ ማምጣት እንደሚችሉ መረጃዎች ይወጡ ይገኛሉ። አሁን ላይ እንግዲህ ናፖሊዎች ተጫዋች ለማስፈረም እንግዲህ በግል ጉዳዮች ከስምምነት እንደደረሱ መረጃዎች ይወጡ ይገኛሉ። የሊሉን የ25 አመቱ ካናዳዊውን ፊት ተጫዋች ጆናታን ዴቪድን ለማስፈረም እንግዲህ ከጫፍ እንደደረሱ መረጃዎች ይወጡ ይገኛሉ። ይህም እንግዲህ በጁቬንቱሶቹም ተጫዋቹን ለማስፈረም በግል ተጫዋቹን አግኝተው እንዳነጋገሩት መረጃዎች ሲወጡ ነበር። አሁን ላይ ሀያ አምስት አመቱ ላይ የሚገኘው የሊል አጥቂ ካናዳዊ ጆናታን ዴቪድ እንግዲህ ምናልባትም ናፖሊን ለመቀላቀል አንድ እርምጃ ወደፊት ንግግሮች እንዳቀኑ መረጃዎች ሲወጡ ነው የሚገኙት። ቼልሲ አሁን ጁቬንቱስን ተቀላቅሏል። ተጫዋች ለማስፈረም ይህም እንግዲህ በስፖርት እንግሊዝ በንቤት የሚገኙ ሀያ ስድስት አመቱ ተጫዋች ሲዲን አብዩ ቪክተር ዮኮሬሽ ጉዳይ ነው የሚሆነው። ዮኮሬሽ እንግዲህ በብዙ ክለቦች ተፈለገ እንደሚገኝ ይታወቃል። እንደዚሁም አሁን ላይ ቦርዱን አሳምኖት አርቴታ ወደ ቤንጃሚን ሴስኮ ጉዳይ አመራ እንጂ አርሰናል ላይ የተጫዋቹ ዋነኛ ፈላጊ እንደነበረ ይታውሳል። አሁን ላይ ማይሶ ዩናይትድም የተጫዋቹ ፈላጊ እንደሆነ ይታወቃል። የቪክተር ዮኮሬሽ እንደዚሁ ደግሞ የቪክተር ኦሲሜኒም ፈላጊ ነው ማይሶ ዩናይትድ። በነገራችን ላይ በዚህ ክረምት እንግዲህ ቋሚ ዘጠኝ ቁጥር አጥቂ ይፈልጋል። በተለይ ሊያም ዴላ ፒያውን ወደ ቼልሲ እንደሚቀላቀል ከተረጋገጠ በኋላ በቀጣይነት እንግዲህ አርሰናል ማይሶ ዩናይትድ የተመለከተ የሚገኘው ሶስት አማራጭ አማራጭ ነው ያለው። ቪክቶር ዮኮሬሽ አንደኛው አማራጭ ነው፣ ቪክቶር ኦስሜኒ አንደኛው አማራጭ ነው እንደሆነ ይታወቃልና፣ ስለዚህ አሁን ላይ ቪክቶር ዮኮሬሽ በቼልሲም የተፈለገ ነው የሚገኘው፣ በጁቬንቱስም የተፈለገ ነው የሚገኘው። ስለዚህ ምናልባትም የቀጣይ 26 አመቱ ስዊድናዊ ኮከብ እንግዲህ ማረፊያ የት ሊሆን ይችላል የሚሉ ጉዳዮች እንግዲህ የሚጠበቁ ጉዳዮች ናቸው የሚሆኑት። ጁቬንትሶች በሪያል ማድሪድ ተጫዋች ላይ ፍላጎት እያሳዩ ነው የሚገኙት። 18 አመቱ ላይ የሚገኘው ብራዚላዊ ተጫዋች እንግዲህ ኢንድሪክ ላይ ፍላጎት እያሳዩ ነው የሚገኙት። ስለዚህ ጁቬንቱስ አሁን ያላቸው ሀሳብ ኢንድሪክን በቋሚ ውል ከማስፈረም ይልቅ በውሰት ውል እንግዲህ ወደ ጁቬንቱስ ለማምጣት እያሰቡ እንደሚገኝና ተጫዋቹን ለማነጋገር ጥረት እያደረጉ እንደሚገኙ መረጃዎች ወጡ ይገኛሉ። ምናልባትም ኢንድሪክ በቀጣይ አመት በጁቬንቱስ ቤት በውሰት ውል ወይስ አሊያም ደግሞ በማድሪድ ቤት እዛው ባለበት ይቆያል የሚሉት ጉዳዮች እንግዲህ በቀጣይነት የሚታወቁ ነው የሚሆኑት። እንደዚህ ደግሞ ኢፒስታኖች እንግዲህ አሁን ለቼልሲ አስራ ዘጠኝ አመቱ ተጫዋች እንግዲህ በውሰት ውል እነሱ ጋር እንዲመጣ ጥያቄ እያቀረቡ ያቀረቡ ነው የሚገኙት። 19ኛ ዓመቱ ላይ የሚገኘው ማርክ ግዩ አሁን ላይ እንግዲህ በቼልሲ ቤት ነው የሚገኘው። ነገር ግን ፒስቻኖች እንግዲህ በቀጣይ ዓመት አሁን ላይ ሻምፒዮንሺፕ ላይ እንደሚጫወቱ ይታወቃልና በሻምፒዮንሺፕ ቆይታዎችን ለማድረግ እንግዲህ ተጫዋቹን እየፈለጉ ነው የሚገኙት። ማርክ ግዩ ምናልባትም ከፕሪሚየር ሊግ ከመጫወት ሊግ ሻምፒዮንሺፕ ይመርጥ ከሆነ ፒስቻኖችን ለመቀላቀል እንደሚያስብ አሊያም ደግሞ ሌላ የፕሪሚየር ሊግ ክለብ የተሻለ እድል የሚሰጠው ከሆነ ደግሞ በፕሪሚየር ሊግ መጫወት ይፈልጋል። ካልሆነ ግን በቼልሲ ቤት መጫወቻ ጊዜ ማግኘቱ ነገር አጠራጣ ፈቃድ ስለሚሆን በቀጣይ እንግዲህ በፒስቱን ተመልሶ ወደሻ በሻምፒዮንሽፕ ቆይታዎችን ሊያደርግ እንደሚችል ፋብሪዞ ሮማኖ ዘስ ተወጣ መረጃ ያመለክታል። ሌላኛ መረጃ የሚሆነው ባየር ሙኒክ እንግዲህ አሁን የሊቨርፑልን ተጫዋች እየፈለጉ ነው የሚገኙት። በሊቨርፑል ቤት እንግዲህ ጥሩ ቆይታዎችን ያደረገ የሚገኘው ኮዲ ጋክፖን ነው የሚሆነው። 26 ዓመቱ ላይ የሚገኘው ተጫዋች እንግዲህ አሁን ላይ ወደ ሞኒክ እንዲመጣ ይሄን ኔዘርላንዳዊን ኢንተርናሽናል ተጫዋች እንግዲህ ሞኒክ ላይ መጥቶ እንግዲህ ድሎችን ሊያገኝ እንደሚችል መረጃዎች የወጡ ነው የሚገኙት ስለዚህ ምናልባትም ኮዲ ጋክፖ ከሊቨርፑል ጋር የሚለያዩ ከሆነ ሞኒክን ተቀላቅለው በቦንደስ ሊጋው ቆይታዎችን ሊያደርግ እንደሚችል መረጃዎች በስፋት የወጡ ይገኛሉ። በቦንደስሊጋ የሚገኙ ሞኒክን ብቻ ሳይሆን ወደ ሶስት ክለቦች ሊቨርኩሰኑን ጨምሮ ተጫዋቾችን እየፈለጉ ነው የሚገኝ። ሊቨርኩሰን በተለይ በዚህ አመት እንግዲህ ወሳኝ የሚባሉ ተጫዋቾችን እያጣ ነው የሚገኘው ና ስለዚህ በኤሪክ ቴንሃግ የሚመራው ባየር ሊቨርኩሰን እንግዲህ ተጫዋቾች በእነዚህ በሚወጡ ተጫዋቾች ቦታ ለመተካት እንግዲህ እንደ አንድ አማራጭ ያሰቡት ተጫዋች ቢኖር ኮዲ ጋክፖንም ጭምር ነው። ኮዲ ጋ ሞናኮ እንግዲህ ኔዘርላንዳዊ መሆኑ ምናልባትም ለኤግቴን ሀግ ለማስፈረም ከሚቀሉ አማራጮች መካከል አንደኛው ሊሆን እንደሚችል መረጃዎች በስፋት እየወጡ ይገኛሉ። ቦርንማዞች እንግዲህ አሁን ላይ ተጫዋቾችን ሊያጡ ከጫፍ እንደደረሱ መረጃዎች ይወጡ ይገኛሉ። በተለይ ተጫዋቹ በግል ጉዳዮች ጋር ተያይዞ ከክለቡ ጋር ስምምነት አድርጓል። የትኛው ክለብ ካላችሁ እንግዲህ አንፊልድ ሮዱ ክለብ ሊቨርፑል ነው የሚሆነው። ሊቨርፑል እንግዲህ አሁን ላይ በግል ጉዳዮች ጨምሮ ከተጫዋቹ ጋር እንግዲህ ስምምነቶች አድርገዋል። ሀያ አንድ አመቱ ላይ የሚገኘው ሚሎስ ኬርኬዚ አሁን ላይ ሃንጋራዊ ተጫዋች እንደሆነ ይታወቃልና ምናልባትም በቀጣይ በሊቨርፑል ቤት የምንመለከትበት አጋጣሚ እጅግ የሰፋ እንደሆነና ብዙ ነገሮች እንደተጠናቀቁ ፋብሪዞ ሮማኖ መረጃ ያመለክታል። አሁን ላይ የማንቸስተር ዩናይትድ አመራሮች እንግዲህ ከባርሴሎና ጋር ውይይት ሊያደርጉ እንደሆነ እየተነገረ ነው የሚገኘው በስፖርቲንግ ዳይሬክተር በተለይ ዴኮ ከማንቸስተር ዩናይትድ አመራሮች ጋር ውይይት እንደሚያደርጉ ተጠበቀ ነው የሚገኘው። ይህም እንግዲህ 27 አመቱን ኢንተርናሽናል ማርከስ ራሽፎርድ ጉዳይ ላይ ነው የሚሆነው። ማርከስ ራሽፎርድ እንግዲህ አሁን ላይ በአስቶ በአስቶን ቪላ ቤት በውሰት ውል ቆይታዎችን ያደረገ እንደነበር ይታወቃል። እስከ ዓመቱ መጨረሻ ነው በአስቶን ቪላ ቤት የሚቆየው። ነገር ግን አሁን ላይ በክረምት ዝውውር ማርከስ ራሽፎርድ ምናልባትም በማንዩናይትድ ቤት ላይ ቆይ ይችላል። ማንዩናይትድ እስከ 50 ሚሊዮን ፓውንድ እስከ 40 ሚሊዮን ፓውንድ የሚሰጠውን ክለብ ካገኘ ተጫዋቹን ለመሸጥ እንደሚያስብ መረጃዎች በስፋት ሲወጡ ነበር። ስለዚህ ባርሰሎና የተጫዋቹ አንደኛ ፈላጊ እንደሆነ ይታወቃል። በጥር ዝውውር እንግዲህ ተጫዋቹን ሲፈልጋችሁ ተጫዋቹ ሲፈለግ ከነበረባቸው ክለቦች መካከል አንደኛው ባርሰሎና እንደነበር ይታወቃል። አሁንም ባርሰሎና እንግዲህ ተጫዋቹን እየፈለገ ነው የሚገኘው ሲልክ ባርሴሎና እሱም ብቻ ሳይሆን ሉዊስ ዲያዝም ሌላኛው አማራጭ ነው። ባርሴሎና ከሚፈልጋቸው አሁን ላይ እንግዲህ ከውስጥ መረጃዎች በሚወጡት መረጃዎች መሰረት እንግዲህ ባርሴሎና ከሉዊስ ዲያዝ የተሻለ ማርከስ ራሽፎርድን እንደሚፈልጉት መረጃዎች ወጡ ይገኛሉ። በተለይ ማርከስ ራሽፎርድም ራሱ የባርሰሎና አድናቂ እንደሆነና ባርሰሎናን ቢያቀና ወደፊት ይደርሳል ብሎ የሚያስበውን ራሽፎርድ ራሱን ማየት የሚፈልግበት ቦታ ራሽፎርድ መድረስ የሚችለው በባርሰሎና ቤት ሆኖ እንደሆነ ይገምታል ይላል የቅርብ መረጃ። ስለዚህ በዚህ መሰረት እንግዲህ ምናልባት በሁለቱ ክለቦች መካከል፣ በማይስ ዩናይትድ እና በባርሰሎና መካከል ስምምነቶች መድረስ የሚችሉ ከሆነ ከስምምነት መድረስ ከቻሉ ባርሰሎና ባርሰሎናዎች ተጫዋቹን ሊያስፈርሙ እንደሚችሉ መረጃዎች ወጥተው ይገኛሉ። ዴኮም እንግዲህ የተጫዋቹ ከሉይስ ሊያዝ የተሻለ ማርከስ ራሽፎርድን ማስፈራ ቀደም እንደሚያስተስተውም እንግዲህ መረጃዎች በስፋት እየወጡ ይገኛሉ። ምናልባትም በቀጣይ ማርከስ ራሽፎርድን በባርሳ ቤት ልንመለከት እንደምንችል መረጃዎች በስፋት እየወጡ ይገኛሉ። አርሰናሎች እንግዲህ አሁን ላይ እንደሚታወቀው በመጀመሪያ እንዳጋራችሁ መረጃ ከሆነ ቤንጃሚን ሴስኮን ለማስፈረም እንግዲህ ፍላጎት እንዳላቸው ይታወቃል። 92.5 ሚሊዮን ፓውንድ መክፈል ይጠበቅባቸዋል ለዚህ 21 ዓመቱ ስሎቬንያዊ ተጫዋች። ገና ወጣት ተጫዋችም ከመሆኑ ጋር ተያይዞ በአርቢ ሌብስ ቤት ጥሩ ጊዜ የሚባልም እያሳልፈ ነው የሚገኘው ቤንጃሚን ሴስኮ ስለዚህ ቤንጃሚን ሴስኮ ለማስፈረም ከፈልጉ አርሰናሎች እንግዲህ 92.5 ሚሊዮን ፓውንድ መክፈል እንደሚጠበቅባቸው መረጃዎች ወጡ ይገኛሉ። አሁን ላይ ለአርሰናል ተቀናቃኝ መጥቷል። እንግዲህ እንደሚታወቀው ሁሌ ተቀናቃኝ የሆኑት ርስ በርስ ማይስ ዩናይትድ ነው የሚሆነው። ስለዚህ ማይስ ዩናይትድ እንግዲህ ሌላኛው የዚህ ተጫዋች ፈላጊ ነው። ስለዚህ ሶስተኛው አማራጭ ቅድም ካልኳችሁ ቪክቶር ኦኮሬሽ፣ ቪክቶር ኦስሜኒ፣ ቤንጃሚን ሴስኮ ሶስተኛው የማይስ ዩናይትድ አማራጭ ነው። ስለዚህ አርሰናል ደግሞ አሁን ትኩረቱን ሙሉ ለሙሉ ወደ ቤንጃሚን ሴስኮ እንደመለሰ ይታወቃልና ምናልባት ስለዚህ ከሁለቱ ክለቦች ክለቦቹ አንደኛውን ይቀላቀል። በተለይ አርሰናል ስቴፖችን ገፍተው እየደረስ ስለሆነ 92.5 ሚሊዮን ፓውንድ ባይ ክፍል እንኳ ወደ 80 የሚጠጋ ሚሊዮን ፓውንድ ለማቅረብ የአርሰናል ቦርድ እንዳሰበ እንደሚገኝ መረጃዎች በስፋት ይወጡ ይገኛሉ። ስለዚህ ምናልባትም በቀጣይነት ቤንጃሚን ሴስኮ በአርሰናል ቤት ውሎችን ሊፈርም እንደሚችል መረጃዎች በስፋት ይወጡ ይገኛሉ። እንግሊዛዊው የመሀል ሜዳ ተጫዋች ጆርዳን ሄንደርሰን እንግዲህ 32 ዓመት ላይ እንደሚገኝ ይታወቃልና አሁን ላይ በአያክስ ቤት ነው ቆይታዎችን ያደረገ የሚገኘው። እንደሚታወቀው ሳውዲ ካቀና በኋላ ነገሮች ስላልተመቻቹለት ወደ አያክስ ሊመለስ የሚታወስ ነበር። አሁን ደግሞ ወደ ቀድሞ ክለቡ ወደ ቀድሞ ከተማ ወደ ሰንደርላንድ ሊመለስ እንዳሰበ መረጃዎች ይወጡ ይገኛሉ። ስለዚህ ምናልባትም 34 ዓመት ላይ የሚገኘው ጆርዳን ሄንደርሰን ወደ ቀድሞ ክለቡ ሰንደርላንድ ሊመለስ እንደሆነ ይታወቃል። ሰንደርላንድ እንግዲህ ጥቋቁር ድመቶች በመባል የሚታወቁት ከረጅም ጊዜ ቆይታ በኋላ ወደ ፕሪሚየር ሊግ ተመልሷል። ብዙዎች እንግዲህ ሰንደርላንድን ሲያዩ በፕሪሚየር ሊጉ የሚያስደስታቸው ክለቦች መካከል አንደኛው ሰንደርላንድ ነው የሚታወቃልና አሁን ሰንደርላንድ እንግዲህ ምናልባትም የጆርዳን ሄንደርሰን ፍርማ ይጠባበቁ እንደሚገኝ መረጃዎች በስፋት እየወጡ ይገኛሉ። ናፖሊዎች እንግዲህ ትጫዎች ለማስፈረም እያሰቡ ነው የሚገኙት በተለይ ከሚያስባቸው አማራጮች መካከል አንደኛ ኬቪን ደብሮይና እንደሆነ ይታወቃል። በ33 አመቱ ላይ የሚገኙት ትጫዎች እንግዲህ በነጻ ዝውውር እንግዲህ ወደ ናፖሊ ሊያቀና እንደሚችል መረጃዎች በስፋት ሲወጡ ነበር። አሁንም ይህ እንግዲህ ከትጫዎቹ ጋር የሚደረገው የግል ጉዳይ ወሬዎች እንግዲህ እንደቀጠሉ ነው የሚገኙት። ስለዚህ ምናልባት ኬቪን ደብሮይና እንግዲህ እስኩድቱ ሻምፒዮን ናፖሊን ለመቀላቀል ከፍተኛ ፍላጎት አለው። ክለቡም ትጫዎቹን እስከ አራት አመት በሚቆይ ኮንትራት እንግዲህ ማስፈረም ይፈልጋሉ። ስለዚህ በቀጣይ ኬቪን ደብሩነ ምናልባትም ናፖሊ ሊቀላቀል የሚችልበት ትልቅ እድል እንዳለ መረጃዎች በስፋት ይወጡ ይገኛሉ። እንደዚህ ደግሞ ከጆናታን ዴቪድ ጋር ተያይዞም እንግዲህ ናፖሊዎች እንግዲህ ትልቅ እድል አላቸው ለማስፈረም። ግን እንደዚሁም ማይሰርቲዎችም ከሊል ኢንስትሮች ለማስፈረም ፍላጎት አላቸው። ስለዚህ ናፖሊዎች ደግሞ የተሻለ እድል አላቸው፣ ሲቲዎችም ለማስፈረም ቢፈልጉ እንኳን። ስለዚህ በቀጣይ እንግዲህ ጆናታን ዴቪድን በናፖሊ ማልያ የምናይበት እድል ከፍተኛ መሆኑ የተነገረ ነው።